ናችሁ አሁን ወሳኝ የሆነ መረጃ ይዘላችሁ መጥቻለሁ። ይህ መረጃ እንዳያልፋችሁና ለሚመለከተው አካል እንዲደርስ ከመጨረሻው ተከታተላችሁ ለሚመለከተው አካል እንዲደርስ ሸር በማድረግ እንዲሁም ደግሞ ለወደፊት ወሳኝና ታማኝ መረጃ ስናደርሳችሁ መረጃው ቶሎ ለእናንተ እንዲደርሳችሁና ለሚመለከተው ለሚመለከቱ አካልም በሰዓቱ እንዲደርስ ሰብስክራይብ በማድረግ የቻናላችን አባል ሁኖ ስንል በአክብሮት እንጠይቃለን። እንግዲህ ሰሞኑን ምንድን ነው በአማራ ላይ ዘመድኩን ዘመድኩን ማለት ማለት በጣም መርዝ የሚረጭ ነው። መርዝ የሚረጭ የመንግስት ባንዳ ነው። የአመል አማራ ባንዳ ነው። የመንግስት አሽከር ነው። ስለዚህ እሱ ምንድነው በጣም ዘመነን ሰሞኑን ሲሉት የነበረ ምንድነው ሌሎች አክቲቪስቶችም ጨምሮ ዘመነን አገቱት፣ ዘመነ ኤርትራ ሂዶ ነው ምናምን የሚል እንትን ይላል ማለት ነው። ስለዚህ ከዚህ ምን እንረዳለን? መንግስት አሰብን የሚፈልገው ወይም ወደቡን የሚፈልገው ለኢትዮጵያ አስቦ ሳይሆን ወደብ ለማምጣት ሳይሆን እንግዲህ ኢሳያስ አፈወርቂ እጁን ይዞ ፋኖ ጋር ያለውን ግንኙነት ለማቋረጥ ለማስፈረም ነው የፈለጉት ማለት ነው። ይሄ እንግዲህ ትክክለኛ የሆነ ፍንጭ ይሰጣል ማለት ነው። ትክክለኛ የሆነ መረጃ ነው እንግዲህ ማለት ነው። መንግስት የሚፈልገው ለኢትዮጵያውያን ፖርት ወይም ደግሞ ወደብ ለማምጣት ሳይሆን ኢሳያስ አፈወርቂ ነው እንግዲህ ፋኖን ይረዳል ተብሎ የሚገመተው በዚህ ሰዓት። እንግዲህ እኔ ኢሳያስ ይረዳል አይረዳም ማለት አልችልም። ነገር ግን የኢሳያስና የኤርትራ ሕዝብ ከኢትዮጵያ አንድም ችግር እንዲደርስበት ከማይፈልጉት መካከሎች አንዱ ነኝ። እንግዲህ ስለዚህ በዚህ መሰረት የኢትዮጵያ ጦር ኤርትራ ላይ ኤርትራ ላይ ጦርነት ቢጀምር እንግዲህ እኔ የኢትዮጵያ የሚዲያ አቀንቃኝ ሳልሆን የኤርትራ የሚዲያ አቀንቃኝ ነኝ ማለት ነው። በግልጽ ስናገር ምክንያቱም በዚህ ሰዓት አማራ የትኛውም ከ67 ሚሊዮን በላይ አማራ ከኤርትራ ጋር ነው፣ ኤርትራ ደግሞ ከአማራ ጋር ነች ማለት ነው። እንግዲህ ኢሳያስ ፋኖን ይረዳል አይረዳም ለወደፊት ነው ለወደፊት እንት ማለት ነው አሁን የሆነ የምናውቀው ነገር የለም ስለዚህ ኢሳያስን ለማስፈረም ነው የሚፈልጉት ፋኖ ጋር ያለውን ግንኙነት ማለት ነው ስለዚህ በዚህ ሰዓት ደግሞ ለአማራ ህዝብ ብቸኛና ብቸኛ አሊያንሱ ምንድን ነው የኤርትራ ህዝብና ኢሳያስ ነው ማለት ነው ስለዚህ የአማራ ህዝብ ኢሳያስን የመደገፍ የማርዳት ከኢትዮጵያ ኢሳያስ ላይ የሚደርሰውን ጫና አብሮ የመጋፈጥና የመቀነስ ኃላፊነት ኃላፊነት ብቻ ሳይሆን ግዴታ ይጠበቅብናል፣ ማለት ነው። ስለዚህ እኛ ስለ ወደብ አይመለከተንም። ወደብ እኛ አንፈልግም። ስለዚህ አማራ ወደብ አይፈልግም። ምክንያቱም ከወደብ የበለጠ ጣና ያለው አባይ ያለው የበዛኛው፣ በሰሜን ደግሞ ተከዜ ያለው ማለት ነው። ስለዚህ አማራ ስለ ወደብ የሚያስብበት ሰዓት የለውም። አማራ አሁን የሚያስበው ስለ ህልውናና ስለ ቀጣይነት ጣፈንታጂ ወደብ ለአማራ ቅንጦት ነው ማለት ነው። በዚህ ሰዓት ለአማራ ወደብ ቅንጦት ነው። ስለዚህ ወደው ቢመጣ እንኳን አማራን መግደያ መሳሪያ ማመላለሻ ነው እንጂ የሚሆን ለአማራ አንድ ኢኮኖሚ አያስቀምጥለትም፣ ማለት ነው። ስለዚህ ሁሉም አማራ ኢሳያስ ነው ኤርትራ ነው ማለት ነው። ሁሉም ኤርትራ አማራ ነው የሚለውን ሀሳብ በጣም ማስተጋባትና አንድነትን ማጠናከር ያስፈልጋል። እንግዲህ ወደ ጉዳይ ሲመ ወደ ዋናው ጉዳይ ሲመለሰ ዘመነ ኤርትራ ሂዶ ነው ኤርትራ እንግዲህ ከኢሳያስ እናብይ ከመርከቦችን አግቶ ከናቢ ወደ ኢትዮጵያ ሊያስገቡት ያሰቡትን መርከቦችን አግቶ ለነ ዘመነና ለጎንደሮች ለጎንደሮች ለነ ሀብቴ ለነደረጀና ደረጀ እና ለዘመነ እንዴት ለጎጃምና ለጎንደር ብቻ ሰጠ የሚል ዘመቻ እንግዲህ አስከፍተዋል። እንግዲህ ምሬ ማለት ዘመነ ነው፣ ዘመነ ማለት ሀብቴ ነው፣ ሀብቴ ማለት ምሬ ነው፣ ደስ ወይም ኢንጂነር ደስዬ ነው። እንግዲህ በዚህ የሚከፋፈል አንድም የአማራ ፋኖና ነው እና የአማራ ህዝብ አይኖርም። ስለዚህ ኢሳያስ እውነት ይህንን አድርጎ ከሆነ ደግሞ እድሜውን ሁለት መቶ አመት የጥፍጥፍሽ አመት ያኑርልን ነው እንጂ የሚባለው ለምን ሰጠ አይባልም ማለት ነው። ስለዚህ እናንተ ከማንም ከምንም ጠላት ትቀበሉ ተቀበሉ፣ አይደል እንግዲህ። መንግስት ከማንም ከግብጽም ይቀበላል እኮ ከሳውዲ አረቢያም ይቀበላል እኮ። እናንተ ድሮን ከሳውዲ አረቢያ ከተቀበላችሁ፣ እኛ ደግሞ የኢትዮጵያ ንብረት የሆነውን የኢትዮጵያ ንብረት በኢትዮጵያ መዋለ ንዋይ የተገዛውን መሳሪያ ከኢሳያስ ሄደን መረከባችን የትኝ መቼም ሒጻና ሊሆን አይችልም። መቼም ደግሞ በዚህ ማሸማቀቅ አይችሉምና አርፋችሁ ብትቀመጡ ደስ ይላል ማለት ነው። እውነት ኢሳያስ ይህን አድርጎ ከሆነ እኛ አማራዎች ለኤርትራ እጥፍ እጥፍ እጥፍ እጥፍ እጥፍ እጥፍ የሆነ ኃላፊነትና የወደፊት እዳ ይኖርብናል ማለት ነው። ስለዚህ ኢሳያስ ይህን አድርጎ ከሆነ እናመሰግናለን።